ያ ጀማአኔ በጣም እየረበሸኝ ነው ያለው። እንዴት ቁርአን ተፍሲር ላይ ይዋሻል? ብላህ አለይኩም የፈለገ ሰው ሀሳቡን ይዞ መጥቶ ይህ ሀሳብ ልክ አደለም ብሎ መቃወም ይችላል። አሁን የና ጂ ማመሳኔ ሀቢብ ኦሪጂናሉን ተፍሲር ሊያጠፉት አዲስ ተፍሲር ይዞ መጥተዋል። አዲስ ተፍሲር በሳቸው ስም ደግሞ ከመተኛቴ በፊት አንድ ታሪክ ነገር ትዝ ብላይ እሷን ላስታውሳችሁ ነው ይህን ቪዲዮ የሰራሁት። ሸር አድርጋችሁ መግቢያ ላይ ላሳዩችሁ ልጅ ና መሰሎች አድርሱላቸው። መግቢያ ላይ እያሳዩችሁ ልጅ ገና ትንሽ ነው፣ ወጣት ነው። ስለ ሃይማኖት ምንም አያውቅም። ለዛም ነው ተፍሲርንና ተርጀማ ለይቶ ሳያቅ እያወራ ያለው። እንግዲህ ለማውራት የፈለገው ሐጂ መሐመድ ሳኒ ረሂመሁላ ረህመቱን ዋሲአን ቁርአንም ከአረብኛ ቋንቋ ወደ አማርኛ ቋንቋ ተርጉመውታል። ትርጉም ብሎ ማለት ተርጀማ ነው የሚባለው፣ እንጂ ተፍሲር አይባልም። ይህ ምስኪን ልጅ ተፍሲር እያለ ነበር ሲያወራ የነበረው። አንድ ነገር ከአንድ ቋንቋ ወደ አንድ ቋንቋ መተርጎም ተርጀማ እንጂ ተፍሲር አይባልም። ተፍሲር ብሎ ማለት አንድ ነገር ማብራራት ነው፣ ዝርዝር ሀሳብ ማስቀመጥ ነው እንጂ ቀጥታ ቃሉን ወደ ሌላኛው ቋንቋ ቃል መተርጎም ተርጀማ ሲባል፣ ቃሉን ደግሞ በብዙ ሀሳቦች ማብራራትና መተንተን ተፍሲር ይባላል። በመጀመሪያ ተፍሲርና ተርጀማ ለይተህ እወቅ ለማለት ያክል ነው። ሲቀጥል ደግሞ እንግዲህ የአምላካችን አላህ ሱብሐነሁ ወተዓላን ሲፋቱን፣ ባህሪውን ኃይል ወይም ቁድራ በሚል መተርጎም የጀመረው ከሶሃቦች ከታቢዮች ከሰልፎች በኋላ ነው። ይህንን አብዛኛው አህባሽና ሶፍያ አሻኣርያ ነኝ ማቱሪድያ ነኝ የሚለው አያውቅም። ይህን ቪዲዮ እንዲሰራ ያደረገኝና ትዝ አለኝ ያልኳቸው ነገር ምንድን ነው? ቁርአንን ጠብቀው ለሕዝብ ያስተላለፉት የኛ አባቶች ናቸው ሶሃቦቻችን ናቸው፣ ተገብተናል። ሀዲስን ሰብስበው ለሕዝብ ያስተላለፉት የኛ አባቶቻችን ናቸው። ኦኬ፣ ማንም አህባሽ ነኝ የሚል ማንም ሱፍያ ነኝ የሚል ማንም አሻኣርያና ማቱሪድያ ነኝ የሚል ሀዲስ አልሰበሰበም። ስለዚህ የእኛ አባቶች ሶሃቦቻችን ሰለፎቻችን በአስተላለፉት ቁርአንና ሀዲስ እንደ ባለቤት እንደፈለጉ ሊተረጉሙ እንደፈለጉ ተዕዊል ሊያደርጉ ይመጣሉ። በመጀመሪያ እስኪ አህባሽ ነኝ የሚል ሰው ሲጀምር፣ አህባሽ ገና ስልሳ ዓመት ሰባ ዓመት ወይም ሃምሳ ዓመቱ ነው።

የአምላካችን አላሁ ሱብሃነ ወተዓላ ሲፋት ባህሪውን ተዊል አላደረጉም። እንደውም ተዊል ማድረግን በጣም ይከለክሉ ነበረ። አስባችሁታል? አራቱ መዝሃብ መስራቾች ማለት ነው። በመቀጠል ደግሞ የኩቱቡ ስታ ፀሐፊዎች አኢማዎች ረሂመሁሙላ ረህመተን ዋሲአን ስለአምላካችን አላህ ሱብሃነ ወተዓላ ሲፋት ተዊል አድርገው ቁጥራ ነው፣ ኃይል ነው ምናምን አላሉም። እንደውም ሲቃወሙ ነበረ አስባችሁታል እንግዲህ ኩቱቡ ስታ ከቡሃሪ ከሙስሊም ከኢብን ማጃ ከነሳኤ ካተርምዚ በኋላ የመጣ ሰው ከኢማሙ ሻፍዒ ከኢማሙ ሐንበሊ ከኢማሙ ማሊኪ ከኢማሙ አቡ ሀኒፋ በኋላ የመጣ ሰው ከሰዋቦች ከአሊ ከዑመር ከአባበክር ከዑስማን በኋላ የመጣ ሰው ነው። እንግዲህ የአምላካችን አላህ ሱብሀነሁ ወተዓላ ባህሪውን ቁድራ ወይም ኃይል በሚል ካልተረጎምክ የሚለው መጀመሪያ በመጀመሪያ እነዚህ ተከትላችሁ እኛ ስትሰርቡን የምትሏቸው መሻይሆቻችሁ እና የሃይማኖት አባቶች የምትሏቸው ሀዲስ ሰብስቧል? አልሰበሰቡም። አድርሱላቸው። እንግዲህ እኛ ንጽፅር ላይ ነው የምንሰራ አይደለም። ንጽፅር ላይ ስንሰራ ልብ ብላችሁ የታችሁ ከሆነ ኦርቶዶክሶች፣ ፕሮቴስታንቶች ምን ይሏቸዋል? መጽሐፍ ቅዱስን ማን የሰጣችሁ እያሉ ይጠይቃሉ፣ ይመጻደቃሉ ኦርቶዶክሶቹ። ምክንያቱም ፕሮቴስታንቶች የመጡት ከዛሬ አምስት መቶ ዓመት በኋላ ነው። ኦርቶዶክሶች ደግሞ የመጡት ከአንድ ሺህ አምስት መቶ ዓመት በኋላ ነው። እንግዲህ ኦርቶዶክስም ፕሮቴስታንቱም የተገነጠለው ከካቶሊክ ነው። አስባችሁታል። እና ከካቶሊክ ቀደም ብለው ስለተገነጠሉ ኦርቶዶክሶች ፕሮቴስታንቶች ሲመጻደቁባቸው መጽሐፍ ቅዱስን ማን የጻፈላችሁ ይላሉ። አዘለም አቀፈም መጽሐፍ ቅዱስን ካቶሊክን አሰብስበ ያመጣቸው እንጂ ኦርቶዶክሶችም በመጽሐፍ ቅዱስ ዙሪያ አያገባቸውም፣ ፕሮቴስታንቶችም አያገባቸውም። ከካቶሊክ ተገንጥለው ነው እንግዲህ መጽሐፍ ቅዱስን ይዘው የወጡት። በዚህ ዘመን አህባሽ ነኝ፣ ሱፍያ ነኝ፣ አሻኣርያ ነኝ፣ ማቱሪድያ ነኝ የሚል የእኛ አባቶች ቀደምት ሰዎች የመጀመሪያዎቹ ሰዎች ሰሐቦች ታብዕዮች ሰለፎች ጠብቀው ያስተላልፉትን ይዘው እየተገነጠሉ በዛ በዚህ ፍልስፍናና ተውል የሚያደርጉት ተዕዊል ብሎ ማለት እዚህ ጋር ልብ በሉ ትርጉሙን ማዞር ማለት ነው። ቀጥታ ያለውን ትርጉሙን ማዞር ማለት ነው። አስባችሁታል። አምለካችን አላሁ Subhanahu Ta'ala ሲፋት ባህሪው። አምለካችን አላሁ Subhanahu Ta'ala አደምን በእጄ ፈጠርኩኛል። አምለካችን አላሁ Subhanahu Ta'ala ሰሚና ተመልካች ነው የሚለው ቁርአን ላይ ቀጥታ አይደለም የሚተረጉሙት፣ ዘወር ያደርጉታል። ፍልስፍና ውስጥ ከመግባታቸው እስልምናን መቀነስ ከመፈለጋቸው እስልምና ላይ መጨመር ከመፈለጋቸው አንጻር ማለት ነው። ስለዚህ የዛሬው ቪዲዮ ሰርፕራይዝ ነው፣ በተለይ ለሱና ወንድሞች እዚህ በየቲክቶክ ነው የሚሆን ጦለጦለ የአህባሽና የሶፊያ ግሪሳ ከነመሻ የወጃቸው በቃ ዘንድሮ ማልቀሻ ፖይንት ነው ይሄ። እስኪ የትኛው ሶፍይ ነው? ሶፍይ ብሎ ማለት በነገራችን ላይ ከበግ ፀጉር የተሰራ ልብስ የሚለብሱ ዛሂድ የነበሩ ሰዎች ናቸው። ኢብን እነዚህ ሰዎች ራሱ በድሮ ዘመን ራሱ አሁን ላይ ያለው ሶፍያ ጋር በጭራሽ አንዳደሉም። ሲጀመር ሶፍይ የተባሉት ሌሎች ጌጥ ያለው ልብስ አንድ ልብስ ብለው ከበግ ፀጉር የተሰራ ሻካራ ልብስ እንደዚህ በቃ አልዘነጠም ለመባል አላደለም፣ በዱኒያ ላይ ተኮራራ ላለመባል ዘነጠል አለመባል ከበግ ፀጉር የተሰራ ሻካራ ልብሶች እንደዚህ ውበት የሌላቸው የማይስቡ ልብሶችን የሚልብሱ ዛሄድ አባቶቻችን ናቸው እንጂ አሁን ላይ ቀብር እንደሚያመልከው ሶፍያ አይነት ብቻ አይደሉ። እኛ አባቶች ሲጀመር ይሄ ሶፍያ እየተባለ የቃድርያ ነኝ ጣሪቃ የቃድርያ ነው ሶፍያ ነው የሚሉት እኮ ማለት ነው እዚህ ቲክቶክ ላይ አራት አምስት ሱፍ እኮ በቁምሳጥን ውስጥ የሰቀለኩ ነው። ሶስት አራት አምስት እንደው መረ ሶስት አራት አምስት አሳነስኩት። ጫማ ቁምሳጥን እኮ እንትን ያለኩ ነው። ስንት ሸሚዝ ነው የተተኮሰ ነው ምለብሰው። ሚስቱን ካልተኮሽ እያለ የሚሳደብ እኮ ግሪሳ ነው። እኔ ሶፍዬ ነው ጠሪቃ የሚለው በነገራችን ላይ በዚህ ዘመን ካሉ ሶፍዮች ጋር እንደው ምናልባት የሚመሳሰላሉ የሚባሉት አብዱልቃድር ጅላን የሚባሉ ናቸው። እሳቸው ከሰዋቦች ከስንት ዓመት በኋላ ነው የመጡት። ከአራት መቶ ከአምስት መቶ ዓመት በኋላ የመጡ ሰሃቦች አያውቁም። ኩቱቡ ሲታን የጻፉትን አእማዎች አያውቁም። የአራቱ መዛሀብ መስራቾችን አያውቁም። አስባችሁታል? ያኔ ከኋላ የመጣ አይና አወጣ። ስለዚህ የዛሬ ቪዲዮ በጣም አሪፍ ቪዲዮ ነው፣ ለሱና ወንድሞችን ለማስታወስ ያክል ነው እና በሀዲስ ላይ የሚቀጥፍን አህባሽ ከቁርአን ላይ ወይም ከሀዲስ ላይ ተዕውል አደርጋለሁ የሚልን ሃባሽና ሶፍያን እስኪ አንድ ሃባሽና ሶፍያ አምጣ፣ እስኪ ሀዲስ የሰበሰበ አምጣ። ሀዲስ የሰበሰበ የለም። ስለዚህ ሀዲሱ የእኛ ነው፣ ቁርአኑ የእኛ ነው። የገዛ አባቶቻችን ባስተላለፉልን ትምህርት እየመጣችሁ ተዕውል አታደርጉ፣ አታጣሙ፣ አታዞሩ። እንደ ሞራሉን ከየት አገኙት? ኔ ጥያቄ ሞራሉን ከየት አገኙት ነው ንፅፅር መስራታችን ለዚህ ነው የሚጠቅመው፣ እና ሀዲስና ቁርአን የላቸውም ለማለት ነው። አህባሽ ሱፊ፣ ማቱሪዲ፣ አሽዓሪ የሚባል ማለት ነው። አስባችሁት ሰው እንደ ሙስሊም ነኝ የሚል ስል እንዴት ነው ሱፊይ ነኝ አሽዓሪይ ነኝ ማቱሪዲይ ነኝ የሚለው? እንዴት ነው ሙስሊም ነኝ የሙሐመድ አለይሂ ሰላቱ ወሰለም ተከታይ ነኝ የሱሃቦች የኦመር የአሊ የኦስማን ተከታይ ነኝ የማይለው ጋር ሱኒ። በጣም ነው የሚገርሙኝ እነዚህ ሰዎች። ለማንኛውም እንደዚህ እያላችሁ ለሚመጻደቅ ማለት ነው ኪታብ የለም መዛሃብ የለህም፣ ሐዲስ የለም፣ ቁርአን የለህም ብላችሁ ሰርፕራይዝ አድርጉት። የድመልካችሁ ሰርፕራይዝ